አስን እየደጋገምን እየሞከርን ነው። ምን እንደሚሻለኝ አላውቅም። የት ነሽ ብር፣ የት ነሽ፣ የት ነሽ በእኔ ምክንያት የሆነ ነገር ብቻ ማንም ደግሞ ምንም እንዲላት አልፈልግም። ማንም የሆነ ነገር በቃ እንዲያስከፋትም አልፈልግም። አይደለም በኔ የተነሳ ራሷን ማጥፋት እንቅፋት እንኳን እንዲመታት አልፈልግም። አቻል ምክር

እኔ ምክንያት እኔን ላለማጣት ብላ ሲዮናን ካጣው መኖር አልችልም፣ አንቺ ብላ ራሷን ለማጥፋት ከሞከረች ካገኘውስ፣ አገኘውስ ብቻ አንቺ ደህና ሆነች፣ እኔ ወደ መጣውበት ከተመለሱ ሰላም ጤና ይስጥልኝ ቤተሰቦች እንደምን ናችሁ? እንግዲህ ቤተሰቦቻችን ያው ከበሚጋ ሆነ ባለ ባለ መስማማት ከአንድ ከአራት ከአምስት ቀን በፊት ተለያይተን ነበርና እሷም የማይሆን ነገር የማይሆን ውሳኔ ወስና ነበር ከኔ ተለይታ ይላችና፣ እንግዲህ ቤተሰቦቻችን እስካሁን ይህን ይመስላል። ብዙ ነገሮችን አሳልፈናል። ግን ትንሽ የመረበሽ ነገር ነበረኝና አሁን ደግሞ ወደ የሆነ ጉዳይ ገጥሞኝ በምኒም ራሷን ለማጥፋት ሞክራለች ተብሎ ተነግሮኛል። እኔ በጣም ነው የደነገጥኩት፣ በጣም ነው የጨነቀኝ፣ በጣም ነው የከበደኝና እሷም እንደዚህ አይነት ውሳኔ ወስናለች ተብሎ ይህን ነገር ደግሞ አክስቷ ናት የነገረችኝ። እና በጣም ደንግጬ አሁን ሁላ ይህን ነገር ለመናገር ይህን ቪዲዮ ለመስራት ሀሳቡ አልነበረኝም። ይህን ቪዲዮ እየሰራ ያለሁት ያው ከአሺ ጋር ከካሜራ ማኔ ጋር ወደ አክስ ምን ነበር ያለችኝ? እኔ እንጃ፣ እረስቸዋለሁ። ከተማውን ግን እሱን አሁን እስኪ አሺ ደውለህ ታረጋግጣለህ። እሱን ብለን አሁን ምንድን ብለውን ነበር፣ ትኬት የቆረጥ ነውና፣ እንግዲህ ሙሉን ነገር እዛ ከሄድኩ በኋላ የማሳውቃችሁ ነው የሚሆነው። ማለት እኔ አንድም ቀን በምኒ በእኔ ምክንያት ራሷን ለማጥፋት ትሞክራለች ብዬ አስቤ አላውቅም። ማለት ራሷን ልታጠፋ ነበር፣ ከሞት ነው የተረፈችው ብላ ነው አክስቷ የነገረችኝና በጣም በጣም ልብ የተሰብሩ ነው እዚህ ድረስ የመጣሁት ነው። ብቻ ወደ በሚጋር ክፍለ ሀገር እየሄድኩ ነው ለማለት ነው ቪዲዮ የገባሁት። እስካሁን የነበረን ቆይታ ይሄን ይመስላል። ሰላም። እንግዲህ ቤተሰቦች ያው የተባልንበት ቦታ ደርሰናል። የተባልንበት ሀገርና ትንሽ አድካሚ ነው፣ ጉዞ ረዥም ሰዓት ፈጅቶብናል። ወደ ስድስት ሰባት ሰዓት ያህል ቢሆንም ግን ደርሰናል። እስቲ እዚህ አካባቢ ነው የተባለው። እዚህ አካባቢ ተብሎ ነው የተነገረን ቦታ ነግረናቸው እዚህ ነው ብሎ ወርደን ያው ትንሽም ብትሆን አልጋ ይዘናል። አልጋ ይዘን አሁን እስቲ ቪዲዮ ልንቀርጽላቸው የመጣ ነው እና እዚህ አካባቢ ደግሞ በሚያክስት የነገረችኝ ቦታ ነው። ወደዚህ አካባቢ መጥተህ የሆነ ማሳ እዛ የሆነ ቦታ አለ፣ እዛ ጠብቀኝ ምናምን ብለኝ ነበር። ከመጣች መጣች፣ ካልሆነም ስልኳን። ቅድም ጀምሬ ለበምኒም እየደወልኩ ነበር፣ ለአክስቷም እየደወልኩ ነበር። ግን ማንም እያነሳልኝ አይደለም፣ ምላሽ እየሰጡኝም አይደለም። በጣም ጨንቆኛል። ያው እራሷን ለማጥፋት የሞከረችውና ደግሞ ይህን ጸጸት መሸከም አልችል። በእኔ ምክንያት የሆነ ነገሩና እኔ በምኒን እያዩአት፣ በቃ እንድትሞት የሆነ ነገር እንድትሆን አልፈልግም በጭራሽ። እሷ ደግሞ ይሄን ነገር እንዴት እንደወሰነችው አላውቅም። አክስቷ አለችኝ ቦታ ነው ይሄና በምኒም በተቻለ መጠን ለማግኘት እሞክራለሁ። ሳሊዛትም አልሄድም ብዬ ነው ያው ካሜራማኔም እኔም የመጣ ነው እዚህ ድረስና ያው እነቶፋን አማክሬያቸው ነግሬያቸው ካልሄድክ ብሎኝ ነው እኔ እዚህ ድረስ የመጣሁት። እሷንም ይዣት ለመሄድ በተቻለኝ መጠን ደግሞ አሳምኛት ይዣት ለመሄድ ነው እዚህ ድረስ የመጣሁት። እንዲህ እናንተም አግዙኝ፣ በጸሎት በዱዐ አግዙኝ። በእኔ ምክንያት አንድ ሴት ሊያውም ፍቅረኛ የምላት ማፈቅራት ሴት የሆነ ነገር እንድትሆን አልፈልግም። በምኒ ገብቶኛል። ያን የምኮ አሳምኝኝ ነው ያልኳት እንጂ ሌላ ምንም አላልኳትም። በቃ በምኒ እኔ እለምንሽ እፈልጋለሁ፣ ፍቅራችን እንዲቀጥል ደግሞ አሳምኝኝ የሆነ ነገር በይ ቢያንስ ይሆንና እንደዚህ እንደዚህ ነው ለዚህ ለዚህ ነው የደበቅኩ በኝ አንተ እንደዚህ እንዳትጣላ ነው የደበቅኩ ምናምን ያለች እሱ ሁላችሁም ታውቃላችሁ። አያሳምንም፣ ግን ቀሌል አሳማኝ አእምሮ ሀምሳ በሀምሳ ቢል እንኳን እኔ አምናለሁ ብዬ ነበር። ያኛው ጥራሽማ የማያሳምን ነገር አስሬ ስትረጋግም ነበር። ሌላ ነገር ነው እያሰብኩ ነበር። አሁንም ነገሩ ተፈቶ አይደለም፣ ግን በእኔ ምክንያት እኔን ላለማጣት ብላ እኔን ዮናን ካጠው መኖር አልፈልግም፣ አልችልም ብላ ራሷን ለማጥፋት ከሞከረች እኔ ደግሞ ያለኝ አማራጭ በእኔ ምክንያት እኔ ማፈቅራት ሴት እንድትጎዳ አልፈልግም። በትንሽ ምክንያት ልጁ የፈለገውን ማድረግ ይችላል፣ ደስ ያለውን ማድረግ ይችላል። በምኒን እንዲጎዳት አልፈቅድም። እኔም በእኔ የተነሳም እንድትጎዳ ስለማልፈልግ አሁን ስለ ነገሩ አሳማኝ ባይሆን እንኳን ይሻት የመጣው እዚህ ድረስ በቃ አሳማኝ ባይሆን እንኳን ማለት ነው። ምንም እኔ ይታወቃል ታውቃለች፣ እሷም እንደማፈቅራት ምን ያህል እንደምወዳት በጣም ጨንቆኛል። ምክንያቱም በምን ላጣት፣ አልፋል ያው ወዳት አለው ግን፣ በቃ አለ አይደል አንዳንዴ። ብቻ ግን ያው ፖሊስ ምንም ማውራት የማይጠበቅብኛል እዚህ ጋር ፍቅሬን ለማሳየት ምናምን መጣር ሳይሆን እሷ ደህና እንድትን ብቻ ነው ፀሎት ያው በእሷ ደስታ በሷ ደስታ እና በሷ ፈገግታ ነው የኔ ህይወት በቃ መቀጠልም ያለበት ብይ ማስባል። ምክንያቱም እሷ ለኔ እንደዚህ ይሄን ያህል ውለታ የምታደርጊው ከሆነ ውለታ አይደለም ብቻ ግን እሷ በኔ የተነሳ ለኔ ብላ ነብሷን እስከ መስጠት ከደረሰች እኔ በሷ በቃ ምንም አይነት ነገር ቢመጣ ለመቋቋም ዝግጁ በሷ የተነሳ ማንም ደግሞ ምንም እንዲላት አልፈልግም። ማንም የሆነ ነገር በቃ እንዲያስከፋትም አልፈልግም። አይደለም አይደለም በኔ በኔ የተነሳ ራሷን ማጥፋት እንቅፋትን እንኳን እንዲመታት አልፈልግም። ካሁን በኋላ ማንም ውሎልኝ የማያውቀውን ነገር ያደረገች ማንም ማለት ነው እንግዲህ ለሰው እኖራለሁ ብዬ የማስብ ሰው ሰው ለእኔ ይኖራል ብዬ አንድም ቀን አስብ ሁሉም ሰው የሆነ አላለ ለታይታ ምናምን ብቻ የሆነ አለ በቃ። የሆነ ሰው ይወደኛል፣ የሆነ ሰው ያከብረኛል ምናምን ፈገግታ ምናምን በሆነ ሰው ህይወት ላይ ፈገግታ እንችላለን ብዬ አስባለሁ። ግን የሆነ ሰው አንድ ሰው ለእኔ ብሎ ህይወቱን ይሰጣል ብዬ አንድም ቀን አስብ ያለቅ ቤተሰብ ምን ምን ብቻ ምን ብዬ የማስብ ዛሬ ላይ በሚል፣ እኔ እንደዚህ ካደረገት ምን በምንም አይነት ታምር ልታጣኝ አትፈልግም፣ እኔ ላይ ደግሞ እንደዚህ አይነት ነገር አታደርግም ብዬ ነው የማስብ። ያቱም ከኔ ተለይታ ነው ያ ልጅ ጋር ሄደስ ብዬ አሰብኩት። ከእኔ ተለይታ እዛ ጋር ሄደስ ደግሞ ለምን ሞት አስፈልግም? ያን እኔ እኔ ያመጣሁላት አማራጭ እኮ በጣም አሪፍ። በቃ እኔ እንትታኝ መሄድ እችል ነበር። እሷ ግን ከኔ ጋር ተያይታ መኖር አልፈለገችም። ለመሞት ነው ምርጫው። በቃ ሀሳቧ ሁሉ ስለዛ ነበር እና እንግዲህ እኔም በወሬ አልያዛችሁም። ብቻ የአክስቷም ስልክ የበሚም ስልክ እየሰራ አይደል። ምን እንደማደርግ ጨንቆኛል። ያው ብቻ ግን እንጃ ምን እንደምሻ አላውቅም። በምኒ ለምን እንደዛ እንዳደረገች አላውቅም። እሷ ያው እስኪ ደጋግሜ እሞክራለሁ፣ ካልሰራም መጥቼ እነግራችኋለሁ፣ ከሰራም መጥቼ እነግራችኋለሁ። ምክንያቱም በምኒ ከስንት ዓመት በኋላ አንድም ቀን ሚዲያ ላይ አውርቼ የማላውቃት የሆነ ስለሷ አንድም ቀን አውርቼ አላውቅም። እሷ ግን ሚዲያ ላይ ነው ይሄን ነገር የጀመረችው። ይኸውና እንፈልገዋለን፣ ይኸውና ፍቅሬኛ ነበር ብላ የመጣችው። ከዛ በኋላ ደግሞ በውስጥ ሊጨርስ አልችልም። ምክንያቱም የሆነ ነገር ቢፈጠር እዚህ ነበር የተጀመረው። እናንተ የምታውቁትን ያህል ብቻ ነው የምታውቁት። እዛ ጋር የተፈጸመውን አታውቁም። የሆነ ነገር ይኖራል። ከዛ እስቲ ሁሉም ነገር ወደ እናንተ እግር በእግር ለማስተላለፍ እሞክራለሁ። እስካሁን የነበረን ቆይታ ይመስላል። ያው ከተሳካ ተሳካ፣ ካልሆነም በድጋሚ የምመለስ ነው የሚሆነው። እስከዛው ድረስ አብራችሁን ቆዩ። እየጠበቅኳት አክሷም ስልክ እያነሳች አይደለም፣ ጭራሽ እየዘጋች ግ ሆስፒታል ነኝ የደውላለሁ ብላኝ ነበር። የት አለ እስካሁን አልደወለችም። ምን እንደተፈጠረ አላውቅም። በሚደናቱን አቱን ማንም እየነገረኝ አይደለም። ምን እንደማደርግ፣ የት እጄ እንደምፈልጋት አላውቅም። ምን እንደሚሻለኝ አላውቅም። በእኔ ምክንያት የሆነ ነገር ብትሆን እኔ ራሴኑን ላይ ይቅርም ላለ በጣም ተስፋ በሚሆነ ነገር አሁን ልጆቻችሁ ላትረዱኝ ትችላላችሁ። ማለት አቃሉ ደካማ ነኝ፣ ፍቅሬን ማሳየት አልችልም፣ መግለጽ አልችልም። የተፈጥሮ ጉዳይ ነው፣ ግን ከልቤ ነው የምወዳት፣ በጣም ነው የምወዳት፣ ማፈቅራት። እሷ ደግሞ ስትጎዳ ማየት አልፈልግም፣ ሊያውም በእኔ ምክንያት ማለት ነው። አክስቷም ስልኳን ዘግታለች። ስልኳ አይሰራም፣ የበሚም ስልክ አይሰራም። አስር እየደጋገምን እየሞከርን ነው። ምን እንደሚሻለኝ አላውቅም። ምን ሴትነሽ በየት ነሽ?

እስቲ ትንሽ ዝኒኮ አሁን ትደውላለሁ ስላለች አክስቷ አሁን ብትደውል ስልኳ ቢሰራ ሰራ፣ ካልሰራ ግን አንተ እንዳልከው ትራክ አድርገን ያሉበትን መገኛቸውን ማወቅ ነው ይሻል፣ አይመስልም? በቃ እስቲ ለዛም ለዛም እናረጋለን ወይ የሆነ ነገር ብትሆን ማለት የሆነ ነገር ብትሆን እኔ ራሴን ይቅርብ የምልህ አይነሳህ አይደለም በቃ አሺ የምሬ ነው በቃ ጎድቻታለሁ እኔ እስኪ የት እንፈልጋት እ እሱ እኮ ነው አሁን አይተሀል አሁን ከመጣን ጀምሮ እየጠያየቅን አሳያቸው ይሄ ምን እዚህ ውስጥ አሁን ወዲህ የምንፈልገው እንዴ ልም ያለ ጫካ ነው ይኸው አስፋልት ዳር ነን ሴትዮ ያለችን ቦታ ነው ግን ምንም ነገር የለም። በቃ ደካማኝ ያለው በጣም ነው። ይሄ እስካሁን እኔ ልረጋጋ አልቻልኩ፣ ልረጋጋ አልቻልኩ። ራሷን ልታጠፋ ሞክራለች ካለች ሰዓት ጀምሮ እስካሁን ልረጋጋ አልቻልኩ። በጣም ጨንቆኛል። አንድ ቀን ሳላድር ነው የመጡት በቃ አሁን ይወደዱ እኔ ሀገሩን አናቅም። ሁለታችንም ተመርተን የመጣ ነው። ሴትዮዋም ብላን ስልኳን ዘገች። የት ብ- የት ብዬ እንደምፈልጋት አላውቅም። በምን ምን ደም ይሻል ከእንደዚህ አይነት ፍቅር ይጠብቃል ማለት። እኔ እኮ ችዬ አይደለም ያን ስገፋት የነበሩ ችዬ አይደለም። በእሷ መሄድ እኔ ተጽናነቼ ወይ ደስ ብሎኝ አይደለም፣ ግን ቢያንስ ራሷን እኔ አላደል ከአጠገቤ ከራቀች ትንሽ ደህና ሆን አለው ብዬ አስቤ ነበር። እንደ ከዚህ ቀደሙ ቢያንስ ደህና ሆን አለው እችላለሁ ብዬ ነበር። ግን አይደለም በቃ ራሴን ለመቻል ራሴን ለማጠንከር ስሞክር፣ እዚህጋ ራሷን ለማጥፋት ሞከረች። እሷ በእኔ ምክንያት እና እኔ እንዴት አስችሎኝ እዛ ልቀመጥ? እንዴትስ አስችሎኝ በምኒንስ ለማን ትያት? ለእኔ ብላ ነው ከክፍለ ሀገር የመጣችው ዬ ነበር። ዛሬ ላይ ደግሞ መሸሸጊያውላ በእኔ የተነሳ ከቤተሰቦቿ ጋር ከወንድሟ ጋር ተጣልታ መሸሸጊያታ ነው አክስቷ ጋር ይኸው እሷ የማታውቅበት ክፍለ ሀገር የመጣችው። እሺ አሁን እኔ የት ብዬ ስለፈልግ። ኧረ እንዲህ ደካመው እኛ አላውቅም፣ እንዲህ አቅመ ቢሱ እኛ አላውቅም። ልክ ነው፣ ለካ ፍቅር እንዲህ ነው፣ በዚህ ልክ ደካመ ያደርጋል። አንድም ቀን አስቤ አላውቅም። አንድም ቀን ደካማ ሆናለሁ ብዬሽ፣ አንድም ቀን አንድም ቀን አስቤ አላውቅም። በምኒን አጥቻት፣ በቃ ኑሮ ይቀጥላል ብዬሽ ነበር። እሷ ግን በእኔ የተነሳ ሁሉንም ነገር ሕልሟን ሁላ አስቡት፣ በእናንተ የተነሳ አንድ ሰው ሕልም ሲጨልም ለስንቱ ደርሳለሁ የስንቱን ሕይወት አድናለሁ እያልኩ ብዙ ሕልም እያለኝ? ተካጅ ይላል። ሴት አጠገብ ይላለች። በኔ የተነሳ እራሷን ለማጥፋት ሞከረች ሙከረች። በኔ የተነሳ እዚህ ጋ የአንድ ሰው ጠፍቶ ነበር። አሁንስ ትሙት ትዳን፣ አላቅም። ስልኳ እየሰራልኝ አይደለም፣ ጨንቆኛል። በቃ እኔ እሪ ብዬ ብጮህ፣ እዚህ ማንም በሌለበት ብጮህ ደስ ይለኛል። በቃ በቃ ጮህ

አንቺስ ደጋግመህ ሞክርላት ለሴትዮዋ፣ በእናትህ ሰው ምንድን የሚሻል? በቃ የመጨረሻ አማራጫችን ነው በቃ እንዳልኩ ትራክ አድርገን ቢሆን ካገኘን አገኘን፣ ካላገኘን ግን ስንትም ቀን ይፈጃታል እንጂ ከዚህ ሀገር አልሄድም በሚል ሳቢት ቆይ፣ ሰው ልጅ እንዴት በዚህ ልክ በራሱ ይጨክናል? እኔ እስካሁን ገፍቻት አለሁ ብንለያይ ሳሁን የራሷን ህይወት ማስተካከል እንጂ አለባት፣ እራሷን ለማጥፋት እንደዚህ መሞከር ነበረባት። እኔ ኮ ቆርጦልኝ አደለም ሂጂ አልኳት። በምን ያፈቅርሻለሁ፣ ስለማፈቅርሽም ስለምወድሽም ጭምር ንገርኝ ባክሽን። ልረዳሽ እፈልጋለሁ ብያታል። ልረዳሽ እፈልጋለሁ ሁሉንም ነገር ነግረሽኝ እኔ ሁሉንም ነገር ነግረሽ ያለውን ነገር እንፍታው ብያት ነበር። በቃ በኔ ምክንያት ቢያንስ ያለውን ነገር ብትነግረኝ እና ደህና ይሆን ነበር ሁሉም ነገር ወደ ወደ በፊት ወደ ቀድሞ ይሆን ነበር ያን የመሰለ መሰለ ፍቅር ያን ከመሰለ ነገር ተነስተን ዛሬ ላይ እዚህ ደረስ። አሁን ያ ሁሉ ለምን አሁን ቆይ ለምን አስፈለገው? ይኸውልህ፣ እንደምወዳት ታውቃለች። በእሷ እንደማልጨክን ታውቃለች። እስቲ በቃ እሺ፣ ስልካቸውን ላክ እና ከሁለቱ አንዱን ተራኪ ያድርጉ። ካሜራውን ማጥፋ ውድ ቤት ሰዎች በጣም ይቅርታ በቃ እኔስ በቃ የማዋየው የማወራው ሰው አጥቼ ነው። እኔም እየጨወቅኩ ያለሁት በቃ አሽም ሁሌ እየሰማኝ እየሰማኝ በቃ ጆሮ ወደ ነበረ በቃ እኔ አላለ ሁሌ ብናገር ብናገር የሚሰማኝ ነው በቃ የሆነ ሰው ቢሰማኝ ማንም ቁጭ ብሎ ይሰማኛል እኮ የሆነ አይዲም ሼር ያደርገኛል ግን ሁሌ በቃ

አጠገብ የመጥሽ ብጠይቅኝ አላውቅም፣ ምክንያቱም ዝም ብዬ ነው የመጣሁት፣ በቃ አንቺን ፍለጋ ማለት ነው። በምን ለማይወዱት ሰው እንደዚህ አይነት መስዋዕትነት አይከፈልም። ታውቂያለሽ ምን ያህል እንደማፈቅድሽ። አታፈቅድኝም ብዬ ነበር ማስበው፣ አንቺን ግን ምን ያህል መስዋዕትነት ልከፍልልኝ እንደነበር አይቻለሁ። ሁሉንም ነገር ማለት ነው እና በምንዬ

ሰላሙ ብቻ ነው የምንመኝለት። ፍቅሬን መግለጽ ከብዶኝ ለአንቺ ያለኝም ፍቅር ማሳየት ከብዶኝም ሊሆን ይችላል። በቃ ከዛ እንዲገባሽ የምፈልገው ከቃል በላይ ነው የምወድሽ የማፈልግሽ አብረን ያሳለፍናቸው ጊዜያቶች እያንዳንዷ ጊዜያቶች አስባቸዋለሁ አስታውሳችኋለሁ። ሁሉንም ቀን በቀን ነው የማስባቸው። ቀን በቀን ማለት ነው። ገንዘብ ሳይኖረኝ ምንም ኪሱላ ሳልይዝ አንቺ ጋር በመጣ ነበር። ያን የምታደርግልኝ ነገሮች፣ ከጓደኞች የኋላን እንዳልቀር የምታደርጊው ነገር እንዳለ ይታወሰኛል። አንዱንም እረስቸዋለሁ፣ እረስቸውም አላውቅም። የኔና አንቺ ፍቅር ተራ አይደለም። አውቃለሁ ሰውን ምን ያህል ልናፈቅረው እንችላለን፣ ልንወደው እንችላለን የሚለውን ነገር ያየሁት ባንቺ ነው እና አሁንም ብትመለሺ እቀበልሻለሁ። ሁሉንም ነገር እረስችው። የተፈጠረው እንዳልተፈጠረ አልፋልም ውድሜ። ሰዎቻችን እስካሁን ምንም አዲስ ነገር የለም። አሽን ስልካቸውን ላካል ስልካቸው ስልካቸውን ልኳል ግን ያም ነው ፀሐይ ቁጭ ብለን ብለናል። ማናቅበታል ያው አዲስ ነገር ካለ ተመልሰን እንመጣለን። ከሌለም ያው ምንም ማድረግ ምንም ማድረግ አንችል ካሜራ አጥፍተን እንደምን ማድረግ አግኝቼ አናግራታለሁ። ያለውን ነገር ካወራዋት በኋላ ወደ እናንተ ከተመቸኝ የምትፈልጉትም ከሆነ እያንዳንዷን እዚህ ሀገር የምንውሉ የምናሳልፈውን ነገር እያንዳንዷን ወደ እናንተ አስተላልፋለሁ። አመሰግናለሁ፣ ከጎኔ ስላላችሁ በጣም አመሰግናለሁ። የምውዳችሁ ማከብራችሁ ከጎኔ በጣም ይደብራል ግን ማለት ማንም የለኝም ብሎ ማውራት ራሱ በጣም የሚደብር ነገር። ምክንያቱም ሰው በሞላበት ሰው ሁሉ ባለበት ስትን የሆነ የሚሰማችሁ ምንድን ነው ችግር ብሎ የሚያዳምጣችሁ ቤተሰብ፣ የሆነ አጠገባችሁ የሚኖር የሆነ የሆነ አካል ያስፈልጋችኋል። ያ ሰው የለኝም አሉ ጓደኞች በየትኛው ጊዜ እነሱም

ራሴ ለመፈለግ እሞክራለሁ። እወዳችኋለሁ አብራችሁ